የፕሪሚየር ሊጉ ክስተት መሀመድ አበራ ዛሬ ላይ ላለሁበት ደረጃ ፈጣሪዬንና አሰልጣኜን አመሰግናለሁ ሲል ገለጸም። ዘገባው የመላኩ ወልደ ሰንበት ነው፣ እንደሚከተለው ይቀርባል። ዘንድሮ በኢትዮጵያ ፕሪሚየር ሊግ ክስተት ከሆኑ ተጫዋቾች መካከል የሀላባው ተወላጅ መሀመድ አበራ ቀዳሚው ነው። እግር ኳስ ተጫዋች ለመሆን ራሱን በአስቸጋሪ ሁኔታ ውስጥ በማሳለፍ ከህልምና ምኞት ጋር የተገናኘው መሐመድ አበራ ዘንድሮ ድንቅ ብቃትና ችሎታውን በማሳየት የብዙዎችን ቀልብና ትኩረት ስቧል። ያስቆጠራቸው አስር ጎሎችም ኢትዮጵያ መድን የፕሪሚየር ሊጉን ዋንጫ በታሪኩ ለመጀመሪያ ጊዜ እንዲያነሳ ብቻም ሳይሆን ራሱንም ለመጀመሪያ ጊዜ ለኢትዮጵያ ብሔራዊ ቡድን እንዲመረጥ አድርጎታል። ከጅቡቲ ጋር በተደረገው ጨዋታ ተቀይሮ በመግባትም ምርጥ አቋሙም በብሔራዊ ቡድን ደግሟል። የስፖርት ቤተሰቡና ባለሙያዎች ለድንቅ ብቃት ችሎታው አድናቆታቸውን እየገለጹ ይገኛሉ። አጥቂው ይህ ሁሉ የሆነው ስራን ጠንክሬ በመስራትና በአሰልጣኝ የከፍተኛ እገዛና ድጋፍ ነው ሲል ይገልጻል። የውድድር ዘመኑ በጣም አሪፍ ነው። በብዙ ፈታኝ ነገሮች መሀል ያለፍ ነው። እናም አላህ ፈቅዶ ለዚህ ስኬት አብቅቶናል። ብዙ ብዙ ያሳለፍነው ነገር አለ። አልሐምዱሊላህ፣ ይህ የሆነው አምና፣ ያው እናንተ ምታስታውሱት ይሆናል፣ ብዙ ኳስ ሚስ አደርግ ነበር እና ብዙ ኳስ በሚስ በማደርግበት ሞመንት አሰልጣኞች የሚሰጡኝ ነገር አለ። ምንም ስለ ኳሱ እንዳላስብ ብዙ ጊዜ ማንም እንደማይደርስ ጎልጋ ጎልጋ መድረስ ማለት ትልቅ ትልቁን ስራ እንደሰራሁት ሁልጊዜ ነግረኛል። አሰልጣኝ አይምሮ ላይ ምንም ነገር እንዲቀር አያደርግም። ቁጭት ስሜት፣ ምናምን የጸጸት ስሜት እንዲሰማኝ አያደርግም። ነገ ታደርገዋለህ ነው ሚ ከዛ ተጨማሪ ትሬኒንጎችን ምን ማድረግ እንዳለብኝ በጣም ያግዘኛል። ሰፖርት ያደረገኛል እና እንደምታየው ከበረኞች ጋር ምናምን እንድሰራ ይፈቅድልኛል። የበረኛ አሰልጣኙን እንትን በማለት ከበረኞች ጋር እንዴት ምን ማድረግ እንዳለብኝ ያንን ብዙ ነገሮችን ያሳየኛል እና ያንን እንትን በማለት ነው አሁን ላለሁበት ስኬት። በጣም የነሱ አስተዋጽኦ አሰልጣኞቼ በጣም ጉሉ ነው፣ በጣም ጉሉ ነው እና በዚህ አጋጣሚ አመሰግናለሁ። ያው አንደኛ ነገር ያው ውጤታማ መሆን ስራ ስትሰራ በስራ ላይ ውጤታማ ስትሆን በጣም ደስተኛ ያደርጋል። አንተም ብቻ አይደለም፣ በዙሪያ ያሉ ሰዎች በአንተ ምክንያት ደግሞ ብዙ የክለብ ጓደኞች፣ ሌሎችም የክለብ አመራሮችም፣ አሰልጣኞችም ምናምን ሲደሰቱ ማየት በጣም ደስ ይላል። ቤተሰብም ከጀርባ ያሉ ሰዎችም በጣም ደስ ይላል። ያ ነገር በጣም የተለየ ስሜት ይፈጥራል። ያው አሁን በዚህ እድሜ ዋንጫ ማየት ማለት ትልቁ ነገር ትልቁ ነገር፣ ነገ ደግሞ ይህንን ነገር ማግኘቴ ነገ ለትላልቅ ስኬቶች ቅርብ ያደርገኛል ብዬ አስባለሁ። ለምን ያው አረፈደም ጊዜው፣ ብዙ ትላልቅ ስኬቶችን ከዚህ በኋላ ያለው ብዬ አስባለሁ። ለዛም ያነሳሳኛል አሰልጣኝ ገብረ መድን ኃይሌም መሐመድ ቀና፣ ታዛዥ፣ ታታሪና ጎበዝ ሰራተኛ ነው ሲሉ ወደፊት የተሻለ ደረጃ ሊደርስ እንደሚችል መስክረውለታል። በቁርጭምጭሚት ጉዳት ሳቢያ ባለፉት ጨዋታዎች ላይ በጉዳት መጫወት ያልቻለው መሐመድ አበራ ዛሬ መድን ከሀዲያ ሆሳና ጋር በሚያደርገው ጨዋታ ወደ ሜዳ ይመለሳል። ድንቅ ብቃትና ችሎታውን ለማሳየት መዘጋጀቱንም ለዝግጅት ክፍላችን ገልጿል። መሐመድ አበራ ዛሬ ላይ ለመድረስ አስቸጋሪ የህይወት ውጣውረድን አሳልፏል። ክለብ ለመግባት ገንዘብ ስላልነበረው በእቃ መኪና ተጭኖ ከኋላ በአዲስ አበባ መጥቷል። ሌሊት ላይ በመድረሱም ዘመድ ስላልነበረው ሰዓት እስኪደርስ የልምድ ሜዳ ላይ ተኝቶ አሳልፏል። ከጎዳና ልጆችም ጋር አብሮም ኖሯል። በዚህ ሁኔታ ውስጥ ክለብ ከገባበት ጉዳት አጋጥሞት ከእንግዲህ ኳስ መጫወት አትችልም ተብሎም ከክለብ ተሸኝቷል። እሱ ግን በጽናትና ጥንካሬ የተገነባ ስብዕና ባለቤት ነውና ዛሬ ላይ ሁሉንም በጥረት ብቃቱ አሸንፎ ለብዙዎች ማስተማሪያና አሪያ ለመሆን ከጫፍ ደርሷል። አሁን ላይ መሐመድ አበራ ሁሉንም የህይወት ውጣ ወረድ አሸንፎ የሀገሪቱ የፕሪሚየር ሊግ ቁጥር አንድ ኮከብ እግር ኳስ ተጫዋች ለመሆን በእጩነት ከተያዙ ሰባቱ ተጫዋቾች አንዱ ለመሆን በቅቷል። ከሰባቱ እጩዎች ባለትንሽ እድሜና ልምዱም እሱ ነው። መሐመድ የእግር ኳስ አፍቃሪያን ይሁንታ ካገኘ ለመጨረሻው ዙር ከሚያልፉ ሶስት እጩዎች አንዱ የሚሆን ይሆናል። ይህ መረጃ እስከተጠናከረበት ጊዜ ድረስ ባለው ጥራዊ መረጃም ፉክሩን እየመራ ይገኛል። ይህ ተጫዋች ዘንድሮ ምን ያህል በህዝብ ህሊና ውስጥ እንደገባም ያሳያል። ክቡራና ክቡራን አድማጭ ተመልካቾቻችን ዘንድሮ ለአመቱ ኮከብ ተጫዋችነት ምርጫ ከቀረቡ ከእነዚህ ሰባት ተጫዋች ማን የኮከብ ምርጫው አሸናፊ ይሆናል? ቅድመ ግምታችሁን ኮሜንት ላይ አስቀምጡልን። ሀይደር አሊ፣ ሱሌማን ማህመድ አበራ፣ ዳዊት ተፈራ፣ ሽመልስ በቀለ፣ ዲቫይን ዋቹኩዋ ንራምኬል ጀምስ።